ጤናስጥልኒ ና ክብራን ተመልካቾቻችን ይህ ዘወትር በዚህ ሰዓት ወደ እናንተ የሚደርሰው ሳምንታዊ የፍኖተ ኢንፎርሜሽን ኮሚኒኬሽን ቴክኖሎጂ ፕሮግራማችን ነው። እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ በአክብሮቱ እንጋብዛለን። ቀዳሚው መሰናዷችን መረጃ ቴሌኮም ነው። ጌታቸው እንደሚከተለው ታቀርበዋለች አገናኝተልን መረጃ ቴሌኮም ነው። የመገናኛና ኢንፎርሜሽን ቴክኖሎጂ ሚኒስቴር በኢትዮጵያ የመጀመሪያውን ዓለም አቀፍ አይሲቲ ኤክስፖ እንደሚያካሂድ አስታወቀም። የመገናኛና ኢንፎርሜሽን ቴክኖሎጂ ሚኒስቴር ሚኒስትር ዴኤታ አቶ ጌታቸው ነጋሽ በሰጡት መግለጫ በኢትዮጵያ የመጀመሪያው አይሲቲ ኤክስፖ ዲጂታል ኢትዮጵያ በሚል መሪ መልእክት ከሰኔ 21 እስከ ሰኔ 25 በአዲስ አበባ ሚሊኒየም አዳራሽ እንደሚካሄድ አስታውቋል። አይሲቲ ኤክስፖ ከቀደሙ ዘጠኝ ዓመታዊ ኤግዚቢሽንና ኮንፈረንስ የተገኘውን ልምድ መነሻ በማድረግ በአይሲቲ ዙሪያ የሚሰሩ ዓለም አቀፍ የቴክኖሎጂ ኩባንያዎች ጋር ትስስር በመፍጠር የውይይት መድረኮችን በማዘጋጀት የዓለም አቀፍና ሀገር አቀፍ ተሳታፊዎችን በመጨመር በአይነቱና በይዘቱ የተለየ ዝግጅት እንደሚሆንም ገልጸዋል። አይሲቲ ኤክስፖ ሀገራችን ወደ ኢንዱስትሪ መር ኢኮኖሚ ለመሸጋገር በምታደርገው ጥረት ውስጥ ትልቅ ትኩረት የሰጠውን የአምራች ዘርፍ በቴክኖሎጂ ሽግግር በማገዝ ጉልህ ሚና እንደሚኖረው ተናግረዋል። በዝግጅቱ ላይም ዓለም አቀፍና ሀገር አቀፍ የአይሲቲ ድርጅቶች፣ ጎብኚዎች፣ የመንግስት ተቋማት፣ የሀገር ውስጥ የፈጠራ ባለቤቶች፣ የከፍተኛ ትምህርት ተቋማት ተማሪዎች፣ ጥቃቅንና አነስተኛ ተቋማት፣ ጀማሪ የአይሲቲ ድርጅቶችና ሌሎችም በስፋት ይሳተፋሉ ተብሎ ይጠበቃል። መረጃ ቴሌኮም ይህንን ይመስል ነበር። ከቀሪ ዝግጅቶች ጋር መልካም ቆይታም የቴሌኮም መረጃዎች የተከታተላችኋቸውን ይመስሉ ነበር። ወደ ቀጣዩ መሰናዳዎችን ስንሻገር ቴሌኮም በእድገት ጎዳናን እናገኛለን። በዚህ ዝግጅት ኢትዮ ቴሌኮም ለአርሶ አደሮችና ለአርብቶ አደሮች እያደረገ ያለውን አስተዋጽኦ እንቃኛለን። እንደሚከተለው ይቀርባል። ሲሆን የሀገሪቱ አቅጣጫ የተከናወኑት የቴሌኮም ማስፋፊያና ማሻሻያ ፕሮጀክቶች አርሶና አርብቶ አደሮችን ተደራሽ እያደረጉ ነው። ይህ ደግሞ አርሶና አርብቶ አደሩ በመረጃ ላይ ተደግፎ ያመረተውን ምርት ያለምንም ውጣ ውረድ ለገበያ እንዲያቀርብ ረድቶታል። ካቻላች ነው እኛ ድሮ ስልክ አናውቅም ነበር። አሁን መኖሩ ጥቅሙ ብዙ ነው። የተለያዩ ቦታዎች እንደዋወላለን። ቤተሰቦቻችንም ከብቶቻችንም ሲታመሙብን ደውለን ሐኪሞቹን እናነጋግራለን። መድኃኒትም ካስፈለገ በስልክ ደውለን እንጠይቃለን። የስልክ ጠቀሜታው ብዙ ነው። በፊት ስልክ ሳይኖር በጣም እንቸገር ነበር። አሁን ግን ስልክ በመኖሩ ሚስቴም ልጆቼም ሲታመሙ የተለያዩ ቦታዎች እደውልበታለሁ። እናም ስልክ ጥሩ ነገር ነው። ቆይ ቆይ ወሰና ከአንከ ስልክ ያቻለ ህንማቲ ስልክን የማይጠቀሙ ሰዎች ቢጠቀሙ ጥሩ ነው ብዬ አስባለሁ። ምክንያቱም ከብቶቻችን በተለያዩ በሽታዎች ሲጠቁ፣ ሲታመሙ የምንገናኘው በስልክ ነው። ስለዚህ ሌሎችም ስልክ እንዲጠቀሙ እመክራለሁ። በእርግጥ ስልክ የሌለበት በጣም ችግር ነው። በእግራችን ሄደን በወሬ በወሬ ነው የምንሰማው። አሁን በአሁኑ ሰዓት ግን በጣም ደስ ይላል። እዚሁ በማሳዊ ሲሆኛ የሌቱ ሁኔታ እንዴት እንደዋለ የገበያ ሁኔታ እንዴት እንደሆነ ስልክ ከመጣ ወዲህ በጣም ጥሩ ደህና እንትን እያገኘው ነው። ከዚህ በፊት በገንዘብ ነው በገንዘብ ሄደን ወይም በአመት አንድ ጊዜ ነው የምንገኘው። አሁን በየቀ ነው። ከዚህ በፊት የተሻለ ኑሮ ይሄ በስልክ ስንጠቀም በአሁኑ እንደርሳለን ማለት ነው። በሩቅ ቦታ ያለው ዘመድ ካለኝ በእርግጥ በሱ ደውዬ ደህንነቱን ማግኘት ይችላሉ። ከዛም አልፎ ደግሞ የታመመ ሰው ሆስፒታል ተኝቶ እንደሆነ ለመድረስ ካልቻልኩ ቀጥታ በስልክ ደውዬ እንዴት ነው ተሽሏል ብዬ ጠይቄ ለመርዳት ይችላሉ። ኢትዮ ቴሌኮም ገጠር ከተማ ሳይል የኔትወርክ ማስፋፊያና ማሻሻያ ግንባታዎችን በስፋት እያካሄደ ነው። ይህን ተከትሎም ከጊዜ ወደ ጊዜ የቴሌኮም ደንበኞች ቁጥር እንዲጨምር አስችሎታል። ሄለው ሰላም ነው። አብዛኛውን ጊዜ በንግድ ስራችንም ሆነ በተለያየ ማህበራዊ ኑሮ በጣም ጠቀሜታ አለው። ለምሳሌ ዘመድን ከዘመድ ለማገናኘት፣ አጋጣሚ ሆኖ ሰው ቢሞትብን እንኳን ደውለን ቶሎን ሉል የምንል በስልክ ነው። የንግድ ስራችን ላይም አሁን እዚህ ያለውን ገበያ ዛሬ ያለውን ገበያ ራሱ አዲስ አበባ ላይ ያለውን ገበያ በስልክ ነው ያወቅኩት እና ጠቀሜታ አለው። ሁሉንም በቃ ጠይቄ ማረጋገጥ እችላለሁ። ያ እጄ ላይ ስላለ ነው ስልክ። ደንበኛ ነጋዴ ይኖራል፣ ፎርጅር ነጋዴ ይኖራል። አሁንኛ ለደንበኞች እንደውልና አይ ሰሞኑን ይህን ያህል ነው። ምናልባት ወቅት የምትጠብቁት ሆነ ወቅት ጠብቁ። አስቸጋሪ አንገብጋቢ ትሆነብን ግድ ነው ወስደን እንሸጣለን። ምናልባት አንገብጋቢ ካልሆነ ደግሞ ጋብ ብለን ደግሞ ትንሽ ወደድ ሲል ደግሞ ደን ይሸጣለን። ስልክ ጥሩ ነው ከምንም በላይ ጥሩ ነው። ምክንያቱም አሁን በእኛ አካባቢ ማለት ነው ነገር ሰው ቢሞት እንኳን ተሎ ብሎ ሰው ቀደም ጎበዝ ምናምን ተልኮ ነበር፣ ስንት ቆላ ደጋም ሆነ ስንት አገር አቋርጦ ስንት ወንዝ ተሻግሮ የሚሄድ የነበረ አሁን ግን ቤት ሆኖ ሄሎ ነው። ድሮማ እንኳን እኔ አሁን አንድ ሃያ ደጀን ጭኝ ሄድና ገበያ ረክሰዋል ይለኛል። ያን ገበያ መቼም አልመልሰውም፣ እንደዝም ጥየው መጣለሁ። ያው ግንኙነት ሰው የለ ማለት ነው። አሁን ማ ቴክኖሎጂ በጣም ስለተስፋፋ በጣም ነው የምንጠቀምበት። ኢትዮ ቴሌኮም የሀገሪቱ የጀርባ አጥንት የሆነውን የግብርና ዘርፍ በፊት ከነበረው ያልዘመነ የግብይት ስርዓት እንዲላቀቅና አርሶና አርብቶ አደሩ ያለምንም ውጣ ውረድ የተቀላጠፈ ብሎም በመረጃ የተደገፈ የገበያ ትስስር እንዲኖረው ከፍተኛ ጥረት እያደረገ ይገኛል። ቴሌኮም በእድገት ጎዳናን ተከታትለን ተመለስን። ወደ ሌላኛው መሰናጃችን ስንሻገር ቴሌኮምና ቴክኖሎጂን እናገኛለን። በዚህ ዝግጅት ስለ ብሉቱዝና ዜንደር አጠቃቀም ይቀርባል። አብራችሁን ነው በስማርት ስልኮ ላይ ያለ ፎቶ፣ ቪዲዮ፣ ዶክመንት ወይም አፕሊኬሽን ከባልንጀራው ጋር ለመለዋወጥ የተለያዩ አማራጮች አሉ። ከነኚህ ውስጥ በስፋት አገልግሎት ላይ ከዋሉት መንገዶች መካከል ብሉቱዝ እና ዜንደር ዋነኞቹ ናቸው። በብሉቱዝ ፋይል የሚለዋወጡባቸው ስልኮች ሴቲንግ ውስጥ በመግባት ብሉቱዝን ያበሩታል። በመቀጠል ስካን የሚለውን ይጫሉ። በዚህ ጊዜ በዙሪያ ያሉ ስልኮች የብሉቱዝ ስም ዝርዝር በስልኮ ላይ ይመጣል። ፋይሎን ለማስተላለፍ የሚፈልጉትን ስልክ በመምረጥ ስልኮ እንዲጣመር ያደርጋሉ። ወዲያው የመረጡት ስልክ ፔርድ በሚል ቃል ከዝርዝሩ በላይ ይቀመጣል። ስልኮ ውስጥ ለመላክ ወደሚፈልጉት ፋይል በማምራት ሴንድ ወይንም ሼር የሚለውን ምልክት ይጫናሉ። በመቀጠል ብሉቱዝን ይመርጣሉ። በዚህ ጊዜ አስቀድመው በብሉቱዝ ያጣመሩትን ስልክ ይመርጣሉ። ያጣመሩት ስልክ ላይ ፋይል ትራንስፈር የሚል ፈቃድ መጠየቂያ ምልክት ይመጣል። አክሴፕት የሚለውን ሲጫኑ ፋይሉ ወደ መረጡ ስልክ ይተላለፋል። በስማርት ስልኮች መካከል ፋይል በብሉቱዝ የመለዋወጥ ሂደት ሁልጊዜ ጊዜ የሚሳካ አይደለም። እንደ አይፎን ያሉ አይኦኤስ አይፎን ኦፕሬቲንግ ሲስተም እና እንደ ሳምሰንግ ያሉ አንድሮይድ ኦፕሬቲንግ ሲስተም በሚጠቀሙ ስልኮች መካከል የብሉቱዝ ግንኙነት ማድረግ የማይቻል ነው። ይህንን ክፍተት የተለያዩ የሶስተኛ ወገን አፕሊኬሽን በመጫን በስልኮች መካከል ፋይል የምንለዋወጥበት ኔትወርክ መዘርጋት እንችላለን። ዜንደር ከብዙዎቹ መካከል አንዱ ፋይል የመለዋወጫ አፕሊኬሽን ነው። የአፕሊኬሽን የስልካችንን ዋይፋይ ማስተላለፊያ አንቴናን የሚጠቀም በመሆኑ መጠናቸው እጅግ ከፍተኛ የሆኑ ፋይሎችን በአጭር ጊዜ እንድንለዋወጥ ያስችለናል። አይፎን ተጠቃሚ ከሆኑ ከአፕ ስቶር ዜንደርን ይጫሉ። አንድሮይድ ስልክ ተጠቃሚ ከሆኑ ደግሞ ከፕሌይ ስቶር ይጫሉት። የአንድሮይድ ስልክን ከአንድሮይድ ስልክ ጋር ለማገናኘት በሁለቱም ስልክ ላይ ዜንደርን እንከፍታለን። ፋይል የምንልክበትን ስልክ ሴንድን እንጫናለን። ፋይል የምንቀበልበትን ስልክ ሬሲቭን እንጫናለን። በዚህ ጊዜ ዜንደር ዋይፋይ ኔትወርክ በመልቀቅ የሚቀበለውን ስልክ መፈለግ ይጀምራል። ተቀባዩ ስልክ ላይ የላኪው ስልክ ስም ይመጣል። ስሙን ስንጫን ሁለቱን ስልኮች ለማገናኘት ፈቃድ የሚጠይቅ መልእክት ይመጣል። አይ ዋንት ቱ ሴንድ የሚለውን በመጫን ስልኮቹ እንዲጣመሩ እናደርጋለን። በመቀጠል የሚልኩበት ስልክ ላይ መላክ የሚፈልጉትን ፋይል ይመርጣሉ። ምርጫውን ተከትሎ ሴንድ የሚል ምልክት ይመታል። ሴንድን ሲጫሉ ፋይሎ ከስልኮ ወደ ባልንጀራው ስልክ ይተላለፋል። ዜንደር ፋይል በመላላክ ሂደት ውስጥ በአይፎንና በአንድሮይድ ስልኮች መሃል ያለውን የግንኙነት ክፍተት በመድፈን ትልቅ ሚና ይጫወታል። አይፎንን ከአንድሮይድ ስልክ ጋር ለማገናኘት አንድሮይድ ስልኮ ላይ ዜንደርን ይከፍታሉ። በመቀጠል ሴንድን ይጫራሉ። አንድሮይድ ስልኮ ዋይፋይ ኔትወርክ መልቀቅ ይጀምራል። ኮኔክት አይኦኤስ የሚለውን ሲጫኑ አይፎን ስልኮ ላይ መከተል ያለቦትን ቅደም ተከተል የሚያመላክት መልእክት ይመጣሉታል። በዚህ የመልእክት ሳጥን ውስጥ የዋይፋይ አድራሻ ይመጣልዎታል። በመቀጠል ጎቲት የሚለውን ይጫኑ። ወደ አይፎን ስልኮ በማምራት ሴቲንግ ውስጥ ይገባሉ። ዋይፋይን ያበሩታል። ከዋይፋይ ምልክት ስር አድራሻ ይመጣልዎታል። አድራሻውን በመጫን ስልኮን ከአንድሮይድ ስልክ ጋር ያገናኙታል። በአይፎኑ ላይ የሚገኘውን ዜንደር ይክፈቱ። ኮኔክት ፎን የሚለውን ምልክት በመጫን ስልኮን ያጣምራሉ። ኮኔክሽን ሰክሰስፉል የሚል ማረጋገጫ ይመጣልዎታል። ወደ አንድሮይድ ስልኮ ዜንደር ላይ በመሄድ የሚፈልጉትን ፋይል ይመርጣሉ። ሴንድ የሚለውን ምልክት ሲጫኑ ፋይሉ ወደ አይፎን ይገባል። አይፎን ስልኮ ላይ ሬኮርድ የሚለው ክፍል ውስጥ በመግባት የተላለፈውን ፋይል ዝርዝር ያገኛሉ። በአይፎን ስልኮ ወደ አንድሮይድ ፋይል ለመላክ ፋይሎን መርጠው ሴንድ የሚለውን ሲጫኑ ፋይሉ በቀጥታ ከአይፎን ወደ አንድሮይድ ይተላልፋልበተተማው እቲያ በገጠሩ ለከተሜ አሷደሩ በሰው ቴሌኮም ሁሉም ከያገሩ አሁን አይሲቲ ሀገር አቀፍና ዓለም አቀፍ የተሰኘው ዝግጅታችን ላይ ደርሰናል። የመገናኛና መገናኛና ኢንፎርሜሽን ቴክኖሎጂ ሚኒስቴር ለተለያዩ ተቋማት ሶፍትዌሮችን በማልማት ተጠቃሚ እያደረገ ይገኛል። የዚህ ጥቅም ተጋሪ ከሆኑ ተቋማት መካከል ደግሞ የውጭ ጉዳይ ሚኒስቴር አንዱ ነው። በዛሬው አይሲቲ ሀገር አቀፍና ዓለም አቀፍ ዝግጅታችን የውጭ ጉዳይ ሚኒስቴር በመገናኛና ኢንፎርሜሽን ቴክኖሎጂ ሚኒስቴር በመታገዝ እየተጠቀመ ስላለው ሶፍትዌር እንቃኛለን። አብራችሁ ነው። ተቋማት ዘመኑ ከወለደው የኢንፎርሜሽን ቴክኖሎጂ ጋር ራሳቸውን አዘምነው ዓላማቸውን ከግብ ያደርሱ ዘንድ የመገናኛና ኢንፎርሜሽን ቴክኖሎጂ ሚኒስቴር ለተለያዩ ተቋማት ዋነኛ ድጋፍ ሰጭ ሆኖ እየሰራ ይገኛል። ተቋሙ በተመረጡ ተቋማት ላይ የተለያዩ ሶፍትዌሮችን በማልማት ስራውን ያከናውናል። በሚኒስቴር መስሪያ ቤቱ ሶፍትዌር ለምቶላቸው ተጠቃሚ ከሆኑ መሀል ደግሞ የውጭ ጉዳይ ሚኒስቴር መስሪያ ቤት አንዱ ነው። የውጭ ጉዳይ ሚኒስቴር ኢትዮጵያ ከውጭ ሀገራት ጋር ያላትን ግንኙነት ከማጠናከርና የኢትዮጵያን መልካም ገጽታ ለውጭ ዓለም ከማስተዋወቅ ባለፈ ኑሯቸውን በተለያዩ ዓለማት ላደረጉ ኢትዮጵያውያንና ትውልደ ኢትዮጵያውያን ደህንነት ጥብቅና ቆሞ የሚሰራ አካል ነው። ሚኒስቴር መስሪያ ቤቱ በውጭ ዓለም ለሚገኙ ዜጎች ትኩስና ወቅታዊ መረጃዎች እንዲደርሳቸው ፌስቡክ፣ ትዊተር እና ሌሎች ማህበራዊ ድረገጾችን በመጠቀም መረጃ የመስጠት ሥራውን ሲያከናውን ቆይቷል። በቅርቡ ደግሞ ለዚሁ ግልጋሎት የሚውል የሞባይል አፕሊኬሽን በመገናኛና ኢንፎርሜሽን ቴክኖሎጂ ሚኒስቴር አጋዥነት ለምቶለታል። የሞባይል አፕሊኬሽኑ በውጭ ሀገር የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ስለ ሀገራቸው ወቅታዊ ሁኔታዎች በቀላሉ መረጃዎች በሞባይሎቻቸው አማካኝነት እንዲያገኙ በማድረግ በኩል ሚናው የጎላ ነው። ኢትዮጵያ እንደ ሀገር በውጭ ግንኙነት ዙሪያ የሰራችውን ሪሰንት የሆኑ መረጃዎችን አፕሎድ የሚያደርጉበት አንድ የኒውስ ፓርት አለው ወይም የዜና ማሰራጫ ገጽ አለው። የለማው የሞባይል ሶፍትዌር በውጭ ሀገር ለሚኖሩ ዜጎች ሀገራዊ መረጃን በፍጥነት ከማቀበሉ ባሻገር ዜጎች በሚኖሩበት ሀገር በአቅራቢያቸው ካሉ የሀገራቸው ኤምባሲዎችና ቆንጽላዎች ጋር የጠበቀ ግንኙነት እንዲኖራቸው ትልቅ ፋይዳ አለው። በተለያዩ ሀገራት የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ከደህንነታቸው ጋር ተያይዞ የሚደርሱባቸውን ችግሮች በኤምባሲዎችና በቆንጽላዎቻቸው አማካኝነት መፍትሄ ያፈላልጋሉ። ይህ አዲስ የሞባይል አፕሊኬሽንም በዚህ ዘርፍ የሚታየውን ችግር በመፍታት የራሱን አስተዋጽኦ ያበረክታል። የመብት ጥሰቶች ሲከሰቱ በእነዚህ ወቅት በጥሪም ስልክ በመደወል መልእክታቸውን ማስተላለፍ የሚችሉበት በዋናነት የስልክ ብቻ ሳይሆን የሁሉንም ሚስዮኖቻችንን የኤምባሲዎች፣ የቋሚ መልእክተኛ ጽህፈት ቤቶች እና የቆንሰላ ጄኔራል ጽህፈት ቤቶችን አድራሻ ሙሉ አድራሻ የያዘ የአድሬስ ገጽ አለ። ስልክ፣ የፋክሳቸውን፣ የፖስታ ሳጥን ቁጥር፣ አሁን በስራ ላይ ያሉትን አምባሳደር፣ እነዚህ እነዚህን መረጃዎች ይዟል። ብዙ ሀገራት ዜጎቻቸውን ኦንላይን ይመዘግባሉ። እኛም ከተለመደው ፎርም የማስሞላት አሰራር ወጣ ባለ ተደራሽ በማይኮንባቸው አንድ ኤምባሲ አንድ ቦታ ሊሆን ይችላል፣ ሁለት ሶስት ሀገር ላይ ያሉ ዜጎችን መድረስ ስለማይቻል ኪሳቸው ውስጥ ባለው ሞባይል በመጠቀም ምዝገባ ማካሄድ የሚችሉበት ነው። ይሄ ምዝገባ ጥቅሙ ብዙ ነው። አንደኛ ኤምባሲዎች የሚሰሩትን ስራ በእውቀት ላይ የተመሰረተ ለማድረግ እንደ ሀገር ያለውንም የዳያስፖራ ካርታ የሚባላለ ዲያስፖራ ማፒንግ ይህንንም ለመስራት ያግዛል። የሞባይል አፕሊኬሽኑ አጠቃቀሙ ቀላልና ምቹ ከመሆኑም በላይ በየትኛውም የሞባይል አይነት መጠቀም እንዲያስችል ተደርጎ የለማ ነው። ይሄ አፕሊኬሽን በቀላሉ ማንኛውም ስማርትፎን የያዘ ሰው ካሉት እንደ ማንኛውም ፌስቡክ፣ ቫይበር እንደምናወርደው ቀለል ተደርጎ መውረድ የሚችል ነው። የፕሌይ ስቶር ላይ ማንኛውም ሰው ገብተው የውጭ ጉዳይ ሚኒስቴር ሞፋ ብሎ ቢገባ ይሄንኑ አፕሊኬሽን ያገኛል። አውርዶ እነዚህን ነገሮች መጠቀም ይችላል ማለት ነው። የሞባይል አፕሊኬሽኑ ለምቶ ስራ ላይ መዋል ሀገራዊና ትኩስ መረጃዎችን በፍጥነት ከማድረሱ ባሻገር ዜጎችን ከኤምባሲዎቻቸውና ከቆንጽላዎቻቸው ጋር በማቀራረብ የጎላ ሚና ይኖረዋል ተብሎ ይታመናል። ተመልካቾቻችን፣ የፕሮግራማችን የመጨረሻው ምዕራፍ ላይ ደርሰናል። ይመልሱ ይሸለሙ ይሰኛሉ። ባለፈው ሳምንት የይመልሱ ይሸለሙ ጥያቄያችን የነበረው የበሰቃ ሬዲዮ ጣቢያ በስንት ዓመተ ምህረት ተቋቋመ የሚል ነበር። የዚህ ጥያቄ ትክክለኛ ምላሽ በ1948 ዓመተ ምህረት ነው። ወደዚህ ሳምንት ጥያቄ ስንሻገር ደግሞ ለመስሪያ ቤቶችና ለድርጅቶች ስራ የውስጥ ለውስጥ ግንኙነትን ለማፋጠን ና የስራ ጊዜን ለመቆጠብ የሚያስችል አገልግሎት ምን ተብሎ ይጠራል የሚል ነው። መልሶቻችሁን በ0946050505 እስከ ምሽቱ አንድ ሰዓት ድረስ ብቻ በአጭር የጽሁፍ መልእክት ማድረስ ትችላላችሁ፣ ማለት ነው። የሁላችሁም መልካም እድል ተመኘሁ። ሀብታሙ ገበየሁ ፕሮግራሙን በምራት እስከእናንተ ጋር ቆይታ አደረግኩ። ሳምንት በተመሳሳይ ሰዓት በሌላ ዝግጅት እስከምንገናኝ ሰላሙ ነው።